ቤተሰብ ዛሬ እንግዲህ ሀይሚና ብሩኬ የተሰማቸውን ስሜትና ያሉበትን ሁኔታ በተለያየ ነገር እየገለጹ ይገኛሉ። ከብሩኬ ስጀምርላችሁ እንግዲህ ስላለበት ሁኔታ እና እንደዚሁም ስለ ቂም ምናምን ነገሮች ነው ሼር ያደረገው ስቶሪው ላይ። እርግጠኛ ነኝ ብሩኬ በሀይሚ ላይ ቂም አትይዝባትም ብዬ ተስፋ አረጋለሁኝ። ሀይሚም ደግሞ ስለ ጓደኝነት ነው ሪፖስትና ና ኮሜንት ላይ ያስቀመጠችው። መጀመሪያ ግን ከብሩኬ ስጀምርላችሁ ምን ይላል መሰላችሁ፣ ወንድ ልጅ ቂም የሚይዝብሽ መቼ እንደው ታውቂያለሽ እችግር ውስጥ እንዳለ ውስጥ እንዳለ በጣም መጥፎ ስሜት ውስጥ እንደሆነ እያወቅሽ ሰበብ አስባብ እየፈለግሽ በነገር ስነዘንዡና ስታመነጫጅገው ያ ችግር ሲያልፍ መለስ ብሎ ያችን ቀን ያስታውሳታል። ወንድ ልጅ በወደቀበት አይመታም። እውነት የነምልሽ አንድ ቀን ይነሳል፣ ይላል የስቶሪ ላይ መልእክቱ፣ የብሩኬ ማለት ነውና፣ አቃለው ብሩኬ ይህንን መልእክት ስቶሪው ላይ ፖስት ሲያደርግ ያው በጣም ከባድ ስሜት ውስጥ ሆኖ ነው። ይሄ ማለት ደግሞ ሀይሚ ላይ ቂም ይዝባታል ምናምን አይደለም። ግን ደግሞ በተፈጥሮ ወንዶች መደመጥን መከበርን ይፈልጋሉ። ልክ እንደ ሴት አይደለም። ጭቅጭቅ አይወዱም፣ ንዝንዝ አይወዱም። ሁሉ ነገራቸው ቀጥታ ነውና ያንን ስሜት ለማስተጋባት ያንን ስሜት ሼር ለማድረግ ፈልጎ ነው እንጂ ይህ ቀን ሲያልፍ ሀይሚ ላይ ቂም ይይዝባታል ወይንም ደግሞ በሀይሚ የሆነ አረን ቅሬታ ይኖርበታል ማለት አይደለም። እና መልእክቱ በደንብ ከተረዳችሁት ግልጽ አርገሽ ንገሪኝ አስረጅኝ። ምክንያቱም አሁን ያለበትን ስሜት ነው ያስተጋባው። በጣም ስትሬስ ውስጥ እጭንቀት ውስጥ እንደሆነ በጣም ከባድ ስሜት ውስጥ እንደሆነ ያን ነገር ደግሞ ሀይሚ እንድትረዳው ስለፈለገ ነው ይሄን ነገር ሼር ያደረገው። ብዙ ጊዜ ሰዎች ውስጣቸው ያለውን ነገር እኔ በተፈጥሮ ማለት ነው ፖስት ባያደረጉ ላለው ማለት ሰው በቀላሉ ይረዳባቸዋል። የሆነ ነገር ሲሆኑ ፖስት ያደረጋለሁ ስቶሪ ላይ፣ ቲክቶክ ላይ ብቻ በሚጠቀሙት አፕሊኬሽን ላይ ና ሀይሚና ብሩክ የተለመደ ነው። ብዙ ጊዜ ስሜታቸውን ያጋራሉ። ስለዚህ ብሩኬ በሀይሚ ላይ ቂም አይዝባትም፣ ግን ደግሞ ያለበት ስሜት አሁን ያለበት ሁኔታ በጣም ከባድ ስሜት ውስጥ እንደሆነ ሀይሚዬ እንድትረጁ ፕሊስ ማለት ነው። በእርግጥ ዛሬ ማታ ላይ ይመጣሉ። ከአንድ ሰዓት ምናምን በኋላ እርግጠኛ ሆኜ የምነግራችሁ ነገር ግን ሰላም ፈጥረው አንድ ሆነው ምናምን ይመጣሉ ለሚለው እኔ ከመቶ ምናልባት ሀምሳ ፐርሰንት፣ ምክንያቱም ያሉበት ሁኔታ ማለት ሼር እያደረጉት ያሉት ነገር፣ እስካሁንም የመጡበት ሁኔታ በአንድ ሰላም የሚፈጠር ነገር ስላልሆነ ውስብስብ ስላደረጉትኝ፣ ፕላስ ደግሞ አንዳንድ ልጆችም ምንቴጁ አለበት ምናምን እያሉ ቪዲዮ እየሰሩ ነው አይታችሁ ከሆነ ማለት ነውና ያያ ነገር ስላለ በአንድ ጊዜ ሰላም ይወርዳል ሳይሆን። ግን ደግሞ በመካከላችሁ ቤተሰብ አጠገብ ስለሆናችሁ ቤተሰብ በመካከላችሁ ገብቶ አንድ ቢያረጋችሁ ቢያስታርቃችሁ። ብዙ ጊዜ በነገራችሁ ላይ ጭቅጭቅ እንደዚያ፣ በእርግጥ ትክክለኛ ፍቅር ጭቅጭቅ የበዛበት ነው። ግን ደግሞ ብዙ ሰዎች በመካከላችሁ ሲገቡ እየገቡ ሲመጡ አላደር ክፍተት ይፈጠራል። ያ ክፍተት ደግሞ መሆን የለበትም። በተለይ ደግሞ በሀይሚና በብሩኬ መካከል ማለት ነው እና ሀይሚዬ አንድ ጋ ያለውን እውነት ሁሉን በቃ ንገሪ ወንዶች እንደ ሴቶች አይደለም አዙረው አያስቡ ቀጥታ ነው መንገዳቸው ና ብሩኬን ተረጁ አንድ ሁኑ ተስማሙ ሀይሚም ያው መልእክት ታስቀምጣለች እንደነገርኋችሁ ኮሜንት ላይ እንደዚሁም ሪፖስት ነው ያደረገችው ጓደኝነት ከልብ ካልሆነ ምን ትርጉም አለው ጓደኛ አታብዙ በአንድ አመት ውስጥ አስር ጓደኛ ከምትይዙ አንድ ጓደኛ ለአስር አመት ብላለች እዚህ ጋር እኔ በጣም እስማማበታለሁ ምክንያቱም የሆነ በህይወታችሁ ውስጥ ብዙ ሰዎች ሊመጡ ሊሄዱ ይችላሉ ልክ እንደ ሀይሚና እንደ ብሩኬ ግን በጣም የሚዋደድ እና የሚተሳሰብ አለ ብዬ አላስብም። ከጓደኛም በላይ ኮንታክታቸው ጠብቆ ለትልቅ ደረጃ የምንጠብቃቸው ልጆች ናቸው። በህይወታችሁ ላይ አጋጥሟቸው አቅም በግድ ህይወታችሁ ውስጥ ገብተው ማለት ነው፣ ስለ እናንተ ፍትፍት ምንጥር ጥር አድርገው አውቀው፣ ልክ የሆነ ሰዓት ደግሞ እናንተ ስትፈልጓቸው የሉም፣ አይገኙም። እነዚያ እነዚያ ሰዎች ምን ያደርጓቸዋል? ህይወታችሁን ድፍርስ ብጥብጥ፣ በጣም ሰላማዊ ሰው ሆናችሁ የሆነ ስትፈልጓቸው፣ ስታጧቸው እናንተ ጋር መጥፎ ስሜት ተው ነው የሚሄዱትኝ። እና የሀይሚ መልእክት ወድጀዋለሁ። ሪፖስት አርገዋለች፣ የሆነ ሰውዬ ነው ይሄን ነገር የሰራው ኮሜንት ላይ ማስቀምጠዋለች። እና እኔ እስማማበታለሁ። ሲጀመር ጓደኛ አንድ በቂ ነው። ገባችሁ? ምርጥ ጓደኛና የልብ ጓደኛ ከሆነ ማለት ነው። ካልሆነ ግን ብቸኝነት ከስንት ጣሙ ስልካችሁ በቂና በቂ ብቻ ነው። እና ሀይሚዬም ከዚህ በፊት ብዙ ጊዜ ብያለው። ሀይሚ ብዙ ጓደኛ የላትም ከብሩኬ ውጪ ብያለው። ለዛም ስማርት ስለሆነች ህይወቷን ማስተካከል በአንድ ጎዳና መመራት መሄድ ስለፈለገች ነው። እና ሀይሚዬ ይሄን ነገር ሽን ቀጤበት ስለ ጓደኛ ከተነሳ ማለት ነው ሰፋ ያለ ማብራሪያ የሚሰጥበት ስለሆነ ጠለቅ ተደርጎ ግን እኔ እንደ ራሴ የምላችሁ ነገር ቢኑ ማለት ነው ሙሉ ለሙሉ ክፍት አርጋችሁ ልባችሁንም በራችሁንም አትስጡ። በመጀመሪያ ማለት ቋሚ ሰው ካልሆነ ከእናንተ ከእናንተ ጋር የሚቀጥል ካልሆነ የሆነ እፍጥልም ሂደት መጣ የሚሉ ሰዎች አሉ። ሁሉንም ሰዎች በአንዴ ጓደኛቸው ለማድረግ የሚጥሩ ሰዎች እንደዛ አይነት ሰዎች ለእናንተ ጓደኛ ሊሆኗቸው አይችሉም እና እኔ ሀይሚዬን ማደንቀት ሲጀመር የሴትም የወንድም ጓደኛ የላትም ከብሩኬ ውጭ ማለት ነው። እና አሁን መልእክቴ ምንድን ነው? ሀይሚዬ ፕሌስ ብሩኬን ተረጩ፣ በቃ ተረጩ። ጥፋት ካለበት ነገር የሰወሪ ምናምን እንዳተሰሚ ሰዎች ሲጀመር ሆነ ብለው እናንተ ለማጣላት ሼም ራሱ የላቸውም እኮ የሰው ሚስት ወይም ደሞ የሰው ጓደኛ ከጅ ላይ አፈቅራታለሁ ወድጃታለሁ ካልቀማሁ በጣም ሼም እኮ ነው። በጣም ነው የሚያስጠላውኝ። እና ደሞ መቼም እንደማይሳካላቸው እርግጠኛ ነ ብሩኬና ሀይሚ ከዚህ በላይም ብዙ ነገሮች ተፈጥረው ተስማምተዋል። አሁንም ደግሞ ይስማማሉ። ማንም እየመጣ ብሩኬና ሀይሚ አይለያዩ ምን ያስማማችኋለሁ ምናምን ለምትሉ ሰዎች ነው እኔ መልእክቴ ማለት ነው። በመካከላቸው ማንም ሰው መግባት የለበትም። መግባት ካለበት ደግሞ የራሳቸው የሆኑ እናት አባት አሉ፣ ወንድሞች አሉ። ከዛ ውጭ ግን እኔ ሌላ ሰው ገብቶ ሌላ ታምር ይፍጠር ማለት አልፈልግም። ና የራሳቸው ቪዲዮ መስራት ትችላላችሁ። ሀይሚ ብሩኬ በጣም ስማርት የሆኑ ልጆች ናቸው። ለራሳቸው ራሳቸው በደንብ ያውቃሉ። ለጊዜው አለመግባባት እልህ ወጣትነት አለ። ገባችሁ አደለ? የሆነ ቀስ ብለው እንዴት ብዬ ልንገራችሁ፣ አንደኛው የሚናገረውን አንደኛው በጥሞና የሚሰማ የሚያዳምጥ ቢሆን እዚህ ደረጃ አይደርሱም። ታውቃላችሁ ኝና ስለዚህ ሁሉም ነገር ሰላም ይሆናል። ማታ ቤታቸውን ጠብቃቸዋለን። ቤተሰቦች እዚህ ጋር ይበቃኛል። ባይ ባይ።